ኮንፊውዥን። እኔ እዛ ህመምተኛ ነው የለመድኩት፣ በቃ የህመም አይነት ደግሞ በሽበሽ ነው ኢትዮጵያ ውስጥ ያለው። መጽሐፍን አታነብም እኮ ሰው ነው የምታነብ። እዚህ ስመጣ የሚሮጥ ሰው የሚጫወት ሰው ምን የሚል ሰው ቢሮ ይመጣሉ እኔ ጋ። እኔ አንደኛ የቀወስኩ መሰለኝ። ጤነኛ ሰው ማየት እኔ በጣም ከባድ ነዋ። እኔ እዛ ጤነኛ ሰው ማየው ሰው ሊቀጠር ሲመጣ ነው። ወደ ስራ ሊቀጠሩ ሰዎች የጤና ምርመራ ይደረጋል። እዚህ ኤቨሪባዲ ኖርማል ነው። አንድ ሁለተኛው አንተ ሐኪም እኔ በዛ ጊዜ ያንን የሚያክል ሐኪም አያሌው ኪሎ ና መዝነኝ ይልሃል። አንተ አትሌቱ ኪሎ እህል ቤት ነው ያየሁ እኔ ዘመን አስበው። ዶክተር አያሌው ጥላሁን የሚባሉ ሰው ሚዛን ሲበዙ ነው ሰው ሎስ በጣም በቃ በሙያዬ ላይ ሎስ መጣ ብዬ ከዛ ዘጠኝ ወር ያህል ተጎዳሁ። ምክንያቱም እኔ እዛ በጣም ቢዚ ላይፍ ላይ ነው የነበር ነው። በሽተኛ እናክማለን፣ ምን እንላለን፣ እንሮጣለን። በእውነት በጣም ሰው እንረዳለን። እዚህ በአካንኩ ይበቃ ይመጣሉ፣ ጠዋት ኪሎ ይለካሉ፣ ይሄዳሉ። እዛ ምንድን ነው የተማርኩት ስፖርት ውስጥ ማቀፍ ነው። ጠዋት ሁሉ አትሌት ሲመጣ እንደምን አደር ትተቃቀፍ ሽቶ ምናምን አለ። አንዳንዱ አሪፉን ትቆያለህ ባለ ሽቶ ላይ ትቆያለ። ምንም የሌለው ላይ ደግሞ ደህና ነህ ብለህ መታ አርገ ወደዛ አዲስ ህይወት ውስጥ ነው የከተቱኝ። ስለዚህ መጽሐፉ እንደገና ሌላ ለውጠ ነው የምታየው። እና በዚህ ምክንያት አንድ ዘጠኝ ወር ትንሽ ተጉላላሁኝ። ከዛ አጀስት አደረግኩኝ።